እንደ ራዲዮሎጂስት ውስጥ ከሚጠየቁ ጥያቄዎች ውስጥ አንዱ በእርግዝና ወቅት ሊሰሩ የሚችሉና የማይችሉ የምርመራ አይነቶችን ነው። ሰላም ጤና ይስጥልን። ዶክተር ሰውዳ ከዊል ስፕሪንግ መልቲ ስፔሻሊቲ ክሊኒክ እንግዲህ አንዲት እናት በእርግዝና ወቅት ጨረር ያላቸውን የምርመራ አይነቶችን ማለትም እንደ ኤክስሬና ሲቲ ስካን ያሉትን እንድታደርግ ወይም እንድትመረመር አይመከርም። በተለይም ደግሞ በመጀመሪያዎቹ 12 ሳምንታት እንዲሁም ደግሞ የምርመራ አይነቱ የሆድና የማህፀን ከሆኑ እነዚህ ምርመራዎች እንዳይደረጉ ይመከራል። የዚህም ምክንያት ደግሞ ገና እያደገ ያለውን ፅንስ ወይም ደግሞ ፌተስ ተፈጥሯዊ ሂደትን በአግባቡ እንዲያደርግ ሊከለክሉና እንዲሁም ደግሞ የተለያዩ ችግሮችን ሊፈጥሩ ስለሚችል ነው። ሌላው እንግዲህ ምርመራ አይነት ኤምአርአይ ሲሆን ኤምአርአይ እንደ ጀነራል ወይም እንደ አጠቃላይ ስንመለከተው ሴፍ ብለን የምንጠራው ቢሆንም ነገር ግን በመድኃኒት የሚሰራው የምርመራ አይነት ግን በተቻለ መጠን እንዳይደረግና ወይም ደግሞ እንዳይሰራ ይመከራል። ታዲያ ምን ቀረን ብላችሁ ከጠየቃችሁን ደግሞ እንግዲህ ያለምንም ጨረር እንዲሁም ደግሞ ያለምንም ጎንዮሽ ጉዳት በብዛት ሊሰራ የሚችል አልትራሳውንድ እንዳለ፣ በተለይም ደግሞ የሆድና የማህፀን አካባቢ ያሉትን የምርመራ አይነቶችን አልስራ አልትራሳውንድን በመጠቀም አብዛኞቹ ችግሮችንም ማወቅ እንችላለን። አልትራሳውንድ ሴፍ ነው ብለን እንበል እንጂ ሲቲም ሆነ ኤክስሬ እንዲሁም ኤምአርአይ እንደ አስፈላጊነቱ ጥቅሙ ከጉዳቱ አንጻር የበለጠ ሆኖ ከተገኘና እናትየዋን ጠቃሚ ሆኖ ካገኘ ነው ሁሉም አይነት የምርመራ አይነቶች ሊደረጉ ይችላሉ ማለት ነው። ስለዚህ የሚወሰነው ልክ በሐኪሙ ይሆናል ማለት ነው። እንግዲህ ትንሽም ቢሆን ጠቃሚ ሆነ መረጃ እንዳገኛችሁ ተስፋ አደርጋለሁ። አመሰግናለሁ።